ይህ አብትር ሰምቻለሁ፣ ባገኝህ ደስታዬለሁ፣ ያድግም እንደስታዬለሁ፣ ወሬው ሰምቻለሁ፣ እውነት ይሆን ብያለሁ። የፋኑኤል እህት የሆነችው በብዙ ጉዳዮች ፋኒና ሳምሪን በተመለከተ ብዙ ችግር አምጥታለች የተባለችው በተለይም በሳምሪና በጂጂክያ ከሁለት እና ሶስት ወራት በፊት ስትወቀስ የነበረችው እቺ እህታችን በአንድ አነጋጋሪ የዘፈን ግጥም ዛሬ በቲክቶኳ ብቅ ብላለች ይኸውም ወሬውን ሰምቻለው እውነት ይሁን ብያለው በማለት የአበባ ደሳለኝን ዘፈን በመጠቀም ከበድ ያለ መልእክት ያለውን ጉዳይ በዘፈን መልክ አቅርባለች። ይህም በተመለከተ ታዲያ አዲስ ብዙዎችን ደግሞ ሊያስደስት የሚችል ጉዳይ አለ። ያልተጠበቀም ጉዳይ ነው ስለተባለለት ፋኒና ሳምሪን በተመለከተ ወሳኝ ነገር ከሰሞኑ ሊሰማ ይችላል እየተባለ ስለተቀባበለው ወሬ አጠቃላይ ይዘን መተናል። በተለይ ብዙዎች በዩቲዩብ በቲክቶክም የሚያቋ ቸው ፋኒና ሳምሪ አንድ ላይ ሆኖ ቪዲዮ ሲሰሩ የሚያደንቋቸው ብዙ ተከታታዮቻቸው ከሁለት ወር በፊት ባጋጠመው የፋኒና ሳምሪ መለየት እጅግ አዝነው ብዙ መልእክትን ሲያስተላልፉ ነበር። ከሰሞኑ የፋኒና የሳምሪ ጉዳይ ጭቅጭቁ ረገብ ያለ ይመስላል። በተለይ በቤተሰቦቻቸው በኩል በሳምሪ እናት በጂጂክያም በኩል ፋኒን መናገር መቆጣቱ መሰደቡም ረገብ እያለ መጥቷል። ይህን ተከትሎ የተለያዩ ሀሳብ መላምቶች እየመጡ ነበር እንዲሁም ደግሞ ከሰሞኑ የታረቁትን ሮሃማና ሀብታሙንም ምክንያት በማድረግ ይኸው እነዚህ ልጆች ኩላሊት ተለጋግሰው ተከዳድተው የነበሩ ቢሆንም በስተመጨረሻ ታርቀዋል። የፋኒና ሳምሪንም በስተመጨረሻ እርቅ መስማታችን አይቀርም እየተባለም የተለያዩ መረጃዎች ሲሰሙ ነበር። ጠቅለል ባለመልኩ እንግዲህ ብዙዎች ሊያውቁት ስለጓጉት የፋኒና ሳምሪ አሁናዊ አቋም እንዲሁም ደግሞ ፋኒ እህት የሆነችው በብዙ ጉዳይ ስሟ ሲነሳ የነበረው እች እህታችን ስላስተላለፈችው የዘፈን መልእክትና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 ጭምታ ወሬዎች ነው ይዘን የመጣ ነው። ቪዲዮ የሚመቸው እርቅ የሚያስደስተው ቪዲዮ ላይክ በማድረግ ይጀምር። ፋኒና ሳምሪ እንግዲህ ከተጣሉ ሳምንታት አልፈው ወራት ተቆጥረው ወደ ሶስት ወር እየተጠጋ ይገኛል። ብዙዎች ነው በእነዚህ ግለሰቦች ያዘነው። በተለይ ፋኒና ሳምሪ የልጅነት ፍቅር ነበር ይዘው የመጡት። ገና በአስራ ቤት እድሜን የተዋወቁት ብዙ ውጣ ውረድ ብዙ ችግር አብረው ያዩ፣ በመቀጠል በዩቱብ እየበለጸጉ የመጡ በተለያዩ ቢዝነሶች እየሰፉ የመጡ በብዙ ሁኔታዎች ጥሩ ላይ የደረሱ ወጣት ልጆች ነበሩ። ሁለት ልጆችም አፍርተው በልጅም የተባረኩ ነበሩ። ነገር ግን ከሶስት ወራት በፊት ያሳዩን ነገር ብዙ ሰው ነበር ያሳዘነው። ፋኒና ሳምሪ በፍጹም ይለያያሉ ተብሎ የማይጠበቁ ሰዎች፣ በሶሻል ሚዲያ የሚደነቁ የሚወደዱ ሰዎች መለያየታቸውን ይፋ አድርገው ሁለቱም ሲናገሩ ነበር። ከዛ ባለፈ መልኩ በፋኒ በኩል ያሉ ሰዎች እንዲሁም በሳምሪን በኩል ያሉ ሰዎች የተለያዩ ቃላቶችን እርስ በርስ ሲወራወሩ ነበር። ይህንንም በመመልከት ነው ብዙዎች እረ የፋኒና ሳምሪ ፍቅር በዚህ በዚህን ያህል ደረጃ መቋጨት አልነበረበትም። ለምን በዚህን ያህል ደረጃስ መዛዛቱ ያስፈልጋል? በማለት ብዙዎች ሀሳብ፣ አስተያየት ሲያነሱ የነበረው። ታዲያ ከዚህ ጉዳይ ጋር በተያዘ ከመጣላታቸውም ጋር ስሟ ሲነሳ የነበረችው የፋኒ እህት ቢቱ ሀበሻዊትን በብዙ ጉዳይ ስሟ ሲነሳ ነበር። በሳምሪም በእናቷ ጂጂክያም በብዙ ሁኔታ ስሟ ወቀሳ ሲደርስ ነበር። ነገር ግን ይህች እህታችን ምንም አይነት ቦታ ላይ መልስን አልሰጠችም። በምንም አይነት ሶሻል ሚዲያዎቿ ላይም የተናገረችው ግልጽ ያደረገችውም ለተባለችበት ጉዳይም ምንም ይፋ ያወጣችሁ ነገር አልነበረም። ነገር ግን እንግዲህ አሁን በቪዲዮ መግቢያ እንደተመለከታችሁት ወሬውን ሰምቻለሁ እውነት ይሁን ብያለሁ የሚለውን የአበባ ደሳለኝን ዘፈን በመጠቀም ዘፈን ሰርታ በቲክቶክ ለቃለች። ታዲያ ይህን ተከትሎ ነው በዚህ ቤተሰብ ጉዳይ ምናልባት አዲስ ነገር ሊኖር ይችላል፣ ፋኒና ሳምሪ ሊታረቁ ወሬ ላይ ይሆናል። ያንንም በማስመልከት ነው ወንድሟም እንዲስማማ እንዲታረቅላት ወሬውን ሰምቻለሁ እውነት ይሁን ብያለሁ ብላ ዘፈን የሰራችሁ በማለት ብዙዎች ስለ ጉዳዩ እየተነተኑ ይገኛሉ። ይህን ዘፈኗን ከለቀቀች በኋላ የሚገርመው ነገር ፋኑኤልም ዳኒም ሁለቱም ወንድሞቿ በቲክቶካቸው ላይ ሼር አድርገውታል። ይህ ቪዲዮዋ ይህ ዘፈኗ ደርሷታል ማለት ነው። ከሰሞኑ እንግዲህ አዳዲስ ጉዳዮች ያሉት በተለይ ደግሞ ፋኒና ሳምሪን አዲስ አንድ እንግዳ ነገር ልንመለከት እንችላለን በእርቅ መልኩም ሊመጡ ይችላሉ እየተባለ ስለተነሳበት ሁለት ወሳኝ ነጥብ ነው ዛሬ ላስደምጣችሁ ብቅ ያልኩት። መጀመሪያው እንግዲህ ፋኒና ሳምሪ ከተለያዩ በኋላ በብዙ ሁኔታ ስም አንዱ አንዱን ሲናገር ነበረ። ታዲያ አሁን አሁን ላይ ያ ነገር ረገብ ያለ ይመስላል። በተለይ ከሰሞኑ ደግሞ ሀብታሙና ሩሃማ የተባሉ ግለሰቦች በጣም በብዙ ሁኔታ በሶሻል ሚዲያ መለያየታቸው የተሰማ በከባድ ነገር የሚፈላለጉ ጠላት የሆኑ ፍቅረኛሞች፣ ባለትዳሮች ነበሩ። ታዲያ እነሱ ሁሉ ሶሻል ሚዲያ ላይ መጥተው እርቅ ይሻላል፣ በፍቅረኛ መካከል ሁሌም ንጹሕ ፍቅር ካለ እነዛ ፍቅረኛሞች መቀጠል ይችላሉ የሚል ትልቅ ትምህርት ሰጥተው ነበር። እንደውም ቪዲዮ ምክንያት በማድረግ ብዙዎች በኮመንት የሚያስቅ አይነት ኮመንት ሲሰጡ ነበረ። ከእንግዲህ በኋላ ማንም ኮመንታተር ማንም ኮመንት የሚሰጥ ሰው በፍቅረኛሞች መካከል መግባት የለበትም፣ ይኸው እኛንን ዳር የቀረ ነው። እነሱ አንድ ላይ ቀጥለዋል። ሀብታሙና ሩሃማ አንድ ላይ ታይተዋል። ከእንግዲህ በፍቅረኛሞች መካከል ማንም ምንም ማለት የለበትም እያሉ አንዳንዶች ፌዝ፣ ቀልድ በመሰለ መልኩ ኮመንት ሲያደርጉ ተመልክተን ነበር። ታዲያ የፋኒና ሳምሪም ጉዳይ ይህንን ነው እያሳየ የሚገኘው አሁን ላይ ጭቅጭቃቸው ረገብ ያለ ይመስላል። በምንም መጥፎ ነገር ላይ እየተመላለሱ አይገኙም። ከዛ ባለፈ ደግሞ እንግዲህ ፋኒና ሳምሪ በጣም ከሚገርመው ጉዳይ መካከል ልክ እንደተለያዩ ብዙ ጊዜ ፍቅረኛሞች ሲለያዩ፣ አንዱ አንዱን ለማስቀናት ከሌላ የፍቅር አጋር ጋር ለመታየት ጥረት ያደርጋል። በፋኒ በኩል ብዙ ሴቶች እየመጡ ፋኒ፣ አንተ ጥሩ ጸባይ ያለህ ልጅ ነህ እኛ እንገባለን እያሉ ብዙ ሴቶች ወደሱ ለመቅረብ እንደሞከሩ በሶሻል ሚዲያ በቲክቶክ ስንመለከት ነበር ነበር ነገር ግን ፋኒ ራሱን ጠብቆ ክብሩን ጠብቆ ከማንም ሴት ጋርም ሳይታይ በራሱ ስራ አተኩሮ ስፖርቱን እየሰራ አልፎ አልፎ ዩቲዩብም ላይ እያተኮረ የራሱን ጉዳይ ነበር ሲያስቀጥል የነበረው። ይህ የሚያሳየው አዲስ ፍቅረኛ መያዝ አለመፈለጉን ነው። በሌላ በኩል ሳምሪም ከፋኒ ጋር እንደተለያየች የተለያዩ የመልስ ምቶችን ትስጥ እንጂ ከሌላ ሰው ጋር በአንዴ መታየት እሱንም ማብሸቅ አልፈለገችም። አሁን ድረስ በፍቅር የሚጠይቃት አንድ ግለሰብ አለ። በሚዲያችንም ደጋግመን ስሙን ስናነሳ መልእክቱን ስናስተላልፍ ነበር ታዲያ ለሚመጣላት የፍቅር ጥያቄ ለማንም መልስ መስጠት አልፈለገችም አሁን በሁለቱም በኩል የሚያሳየው ፋኒም ሳምሪም በተለያየ አዲስ ህይወት ላይ መገኘትን አልፈለጉም ፋኒና ሳምሪ መካከል እጅግ ንጹህ ፍቅር እንዳለ ለማወቅ አያዳግትም ጭቅጭቆች ንትርኮች አንዳንዴም በተለያዩ ሰዎች ጣልቃ ገብነት ትዳራቸው ሊፈርስ ችሎ ይሆናል ነገር ግን እነዚህ ልጆች ትልቅ ችግሮችን አብረው አልፈዋል ከልጅነት ጀምሮ አብረው ዛሬ እንደ ጠላት የተለያዩ ቢመስሉንም ብዙ ጣውረዶችን አብረው ያሳለፉ በጥሩ ፍቅርም ው መዝለቅ የቻሉ ሶሻል ሚዲያም ላይ የምናውቃቸው ካፕሎች ነበሩ። የአሁኑን አይደለም የምናየው የበፊቱን ነው። ስለዚህ ሳምሪ እጅግ የተለየ ፍቅር ለፋኒ እንዳላት ማንም የሚጠራጠረው ጉዳይ አይደለም። አሁን መጣላታቸውን አኔና ፋኒም ለሳምሪ ጥሩ ፍቅር እንዳለው አሁን የሚሆነውን ነገር ሳናየ ድሮን በመመልከት መረዳት ይቻላል። ስለዚህ እነዚህ ልጆች ወደ ራሳቸው ሲመለሱ ያላይም ወጥተ አንዱ አንዱን የተናገሩበት ነገርም ምንም አይነት ትርፍ እንዳልሰጣቸው ሲረዱ በተለይ ደግሞ ለልጆቻቸው ሲሉ ልጆቻቸውንም በጋራ ለማሳደግ አንድ ላይ መቆም እንዳለባቸውም ሲሰማቸው ከሁሉ አስበልጦ ደግሞ ድሮ የነበራቸውን ፍቅር ገንዘብ ሁሉ ዝና በሌለበት ጊዜ አንድ ላይ የሆኑበትን ጊዜ እንደ አዲስ አሁን ሲያስቡ ሁሌ መነፋፈቅን ይፈጥርላቸዋል ብዬ አስባለሁ። ይህንንም አስመልክቶ ይመስላል ፋኒና ሳምሪ የጠለቀ ፍቅር አላቸው፣ ተለያይተው አይለያዩም አሁን አሁን ተመልከቱ። በአዲስ ጉዳይ እናያቸዋለን። ፈጣሪ አምላክ መጨረሻውን ያሳምረው፣ ይቅና፣ ሰላምም ያምጣላቸው። ለልጆቻቸውም ሲሉ ፈጣሪ አምላክ አንድ ያርጋቸው በማለት ነው ብዙዎች መልእክታቸውን ሲያስተላልፉ የነበረው ማለት ነው። ጠቅለል ባለመልኩ እንግዲህ ከሰሞኑ ይዤላችሁ የመጣሁት የፋኒና ሳምሪን ጉዳይ በተመለከተ ነበር። ፈጣሪ አምላክ አዲስ ጥሩ ነገርን ያሰማናል ብለን እንጠብቃለን። ፈጣሪ ብሎ አንድ ላይ ከተመለከትናቸው ደስ ይለናል። ካልሆነም ተከባብሮ ሁለቱም በጋራ ለልጃቸው ቢሰሩ የእውነት ደስ ይለናል። ለሁለቱም የተለየ ክብርና ፍቅር አለን። በሌሎች ጉዳዮች እስክንመለስ ሰላም ሁሉ ተመኘው። ሰላም